በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሚመናና ሚመናት በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይድረሳችሁ። እንደ እግዚአብሔር መልካም ፈቃድ የተለመደውን የኦሪት ዘፍጥረት ወይም የመጽሐፍ ቅዱስ ጥናት ኦሪት ዘፍጥረትን ነው እያየን ያለ ነው። እንግዲህ በምዕራፍ አምስትን ባለፈው አይተናል። በምዕራፍ አምስት ላይ ያው አጠር ያለ ነገር ነው ያስተላለፍ ነው ሁላችሁም እንድትረዱት ዋናው መሰረታዊ ነገሩ አጠር ያደረግንበት ዋናው ዓላማው እኛ ሳይሆን ያሳጠር ነው ራሱ ስም ዝርዝርና ዓመትን ብቻ የሚገልጽ ስለሆነ ከዚህ አንጻር ነው። ደግሞ በአንጻሩ ወደፊት ሰፊ ትንታኔ የሚያስፈልጋቸው ሚስጥራት ጥያቄ የሚያስነሱ እንደገና ደግሞ ትንሽ አስቸጋሪ ናቸው የሚባሉ ነገሮችን ለመተንተን ለዚያ ያመቸን ዘንድ አጠር አድርገን ሂደናል ማለት ነው። በዚህ መንገድ እንድትረዱልን ነው። ከዚህ ቀጥሎ ዛሬ ደግሞ የምንመለከተው እንደ እግዚአብሔር መልካም ፈቃድ ምዕራፍ ስድስትን ነው። ይሄ ምዕራፍ ስድስት እንግዲህ በሁለት ክፍል እንመለከተዋለን። በሁለት ክፍል ነው ምዕራፍ ስድስትን የምናየው። መጀመሪያ በእንተ እከይ ጓለመያው ነው የሚለው፣ ስለ ሰው ልጆች ክፋት ነው። እንግዲህ ያው ከአዳም ጀምሮ ብዙ ተባዙ እየተባለ የሰው ልጅ መጥቷል። እየበዛ ሲመጣ ወከዴ ምድር ምድርን እያደረሰ እየከደነ ወይም እየሸፈነ እየተባዙ እየተባዙ የሰው ልጆች መጥተዋል። አስሩ አርዕስተ ትውልድ ከዚያ በኋላ እንደገና የተፈጠሩ ደግሞ በዚያ በየነገዱ በየሁኔታው ወደዚህ ምድር መጥተዋል። ምድርን እየከደነ ሰዎች እየበዙ ሲመጡ በምድር ላይ ያው አስቸጋሪ የሆኑ መምጣታቸውን ነው። ከእግዚአብሔር ትእዛዝ ውጭ እየሆኑ እግዚአብሔርን የዘነጋ ትውልድ እየተፈጠረ መምጣቱን ይነግረናል። እንዲህ ነው የሚለው። ወኮነ ሶበ አኀዙ ይብዝኁ ሰብእ ዲበ ምድር ወተወልዱ ሎሙ ደቂቁ አዋልድ። ወደዚህ ምድር ሰዎች እየበዙ በመጡ ጊዜ ሴቶችም ወንዶችም። ደቂቅ ማለት ወንዶች ልጆች ማለት ነው። አዋልድ የሚለው ደግሞ በሴት አንቀጽ ለሴቶች ብቻ የሚሰጥ ነው። የሴቶችና የሴቶች ትውልድ እየበዛ መምጣት፣ ሴቶችና ወንዶች እየበዙ በምድር ላይ በመጡ ጊዜ ምድርን እየሸፈኗ በመጡ ጊዜ ኦሶበሪ ውሉደ እግዚአብሔር አዋልደሰብ የእግዚአብሔር ልጆች የሰውን ልጆች ባዩ ጊዜ ይሄ ትርጓሜ የሚያስፈልገው ነው። ብዙ ጊዜ ጥያቄዎችም የሚያስነሳ ጉዳይ ስለሆነ የእግዚአብሔር ልጆችና የሰው ልጆች የሚል አለ። የእግዚአብሔር ልጆች የሰው ልጆችን ባዩ የሚል ጊዜም አለ። ከዚያም በኋላ ኑሮንስ የሰው ልጆች ይኖሩታል እንጂ እኛ የእግዚአብሔር ልጆችማ ኑሮን እየኖርን ነው አይደለም የሚል ከደብር ቅዱስ ወደዚህ ምድር ላይ ሰዎች መጥተው ከእነሱ ጋር መቀላቀል እንጂ እንደጀመሩ ነው የሚነግረን። እነኚህ ሁለቱ ሰው የሚለው ሰው ነው። የእግዚአብሔር ልጆችና የሰው ልጆች ተብሎ የተከፈለው በግብር ነው፣ በስራ ወይም ደቂቀ ሴትና ደቂቀ ቃይል ተብሎ ደቂቀ ሴት የሚባሉት ንጽ ጠብቀው በቅድስና ሕይወት ብቻ ደብረ ቅዱስ በሚባል ሰፈር ሰፍረ የሚኖሩ እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ ስመ እግዚአብሔር ከመጥራት አፋቸው ያልተቆጠበ ያው በምድር ላይ እየኖሩ ሰው ሁነው የመላክን ኑሮ የሚኖሩ ማለት ነው። የእግዚአብሔር ልጆች የተባሉት በንጽህናቸው በቅድስናቸው ለእግዚአብሔር መቅረባቸውና እግዚአብሔር የሚደሰትበት ህይወት ያላቸው የሰው ልጆች ማለት ነው። የእግዚአብሔር ልጆች ያላቸው ደቂቀ ሴት ይባላሉ በልዩ አጠራር ማለት ነው። እነኛዎቹ የሰው ልጆች የሚላቸው ደግሞ ደቂቀ ቃየል ናቸው። ማለትም ደቂቀ ቃየል ስንል የቃየልን ግብር የሚከተሉ ዓመፀኞች፣ በደለኞች፣ ስመ እግዚአብሔር የማይጠሩ ለእግዚአብሔር ተገዥ አልሆኑ፣ ቅንነት በውስጣቸው የሌለ እግዚአብሔር ለማመስገን ጊዜ የሌላቸው፣ ለኃጢአት ብቻ የሚፋጠን እግር ያላቸው፣ ለክፋት ብቻ የሚፋጠን አፍ ያላቸው ሰዎች ማለት ነው። ስለዚህ በግብር የሚለዩ የእግዚአብሔር ልጆች በንጽህና የሚኖሩ ደቂቀ ሴት እንደ የሰው ልጆች ደግሞ ደቂቀ ቃኤል እንደ ሰው ኃጢአት ብቻ በመስራት የሚኖሩ እነኝ ለማለት ነው እንጂ የእግዚአብሔር ልጅ ሲባል እግዚአብሔር ሌላ ልጅ ኑሮት ወይም እንትን አይደለም። የእግዚአብሔር ልጅ የሚኖረው የሚባለው በየትኛውም ጊዜ በየትኛውም ዘመን ለእግዚአብሔር ቅርብ የሆነ እንደ እግዚአብሔር ሀሳብ የሚጓዝ የሚለውን ይህን ይሰመርበታል በመጽሐፍ ቅዱስ ማለት ነው። እንደገና የእግዚአብሔር ልጆች አይደሉም ማለት ዚያድ አልፈጠራቸውም ማለት አይደለም። እነ የሰው ልጆች የሚላቸውን የሰውኛ ስራ ብቻ የሚሰሩ ማለት ነው። ይሄ በዝሙቱ ዓለም፣ በስርቆቱ ዓለም፣ በዚህ በመደባደብ ዓለም፣ እንደገና በቀቲል በመገዳደል ዓለም፣ በዚህ ዓለም ላይ ተጠምደ የሚኖሩ ይህ መስገርት ሆኖባቸው በክፉ መስገርት ውስጥ ተጠምደ የሚኖሩ ሰዎች እነህ ደቂቀ ሰብ የሰው ልጆች የተባሉት እነህ ናቸው። ባዩቸው ጊዜ ደቂቀ እግዚአብሔር ወይም የእግዚአብሔር ልጆች የሰው ልጆች ባዩቸው ጊዜ ነው የሚለው እነሱ ወሶበሪ ውሉደ እግዚአብሔር ለውሉደሰብ ባዩ ጊዜ እነሱ በምድር ላይ ኑሮን ይኖሩታል፣ ጥሩ ኑሮ ይኖራሉ። የእኛማ ምን ኑሮ ነው ብለው ቀኑባቸው ይላል። ያ ማለት የሃጢያቱን ዓለም ጻድቃ በጻድቅ ጎዳ ላይ የሚኖሩት በሃጢያት ላይ የሚኖሩበት እነሱ ቀኑባቸው። ምክንያቱም በዚህ ምድር ላይ ያሉት ይበላሉ፣ ይጠጣሉ፣ ያገባሉ፣ ይገባሉ፣ ይጨፍራሉ፣ ይወልዳሉ፣ ለዚያ ይኖራሉ። እነኛ በንጽህና የሚኖሩት በዚህኛው በርኩሰቱ ቀኑና እነኛ ወርደው ከነኝ ጋር ተቀላቀሉ ይላል። ከነሱም አንዳንድ ሚስት ወሰዱና አገቡ ይላል። ያ ማለት የኃጢአቱን ዓለም በጽድቅ ዓለም የሚኖሩት የኃጢአቱን ዓለም ተቀላቀሉበት የእግዚአብሔር ልጆች ተብለው በቅድስና የተጠሩት ወደ አዋልድ የሰው ልጆች ወደ የተባሉት ወደ እንዲመተው መቀላቀላቸውንና በኃጢአቱ ዓለም አብረው መስራታቸው ኃጢአቱን ነው ወይም የእግዚአብሔር ሶቢያ የሀቢሩ ስእሙንቱ እስከ ዓለም መንፈስ የስመእሙንቱ ዘስጋ ባይቱ ይሁን

እነኝህ በኃጢአቱ ዓለም ሰልጥነው ወድቀዋልና ተያይዘው ሁሉም በድለው እኛልና ዘመናቸው ከዚህ በኋላ መቶ ሀያ ነው የሚሆነው ብሎ ዘመናቸው ያ ዘጠኝ መቶ ስንለው የነበረው ዘጠኝ መቶ ሰላሳ ዘጠኝ መቶ ስልሳ ዘጠኝ እያልን መቶ ሰላሳ የናዳምን የሌሎችንም እስከ ሰባት መቶ ዓመት ድረስ እየወረደ የመጣው ዘመን ከእነኝህ ላይ ሲመጣ መቶ ሀያ እንዲሆን እስከዚህ ድረስ በመቶ ሀያ ብቻ ዓመት እንዲወሰኑ እግዚአብሔር ማዘዙን በኃጢአታቸው ምክንያት በኃጢአት ምክንያት እድሜ ይቀጥላል፣ እድሜ ያርሳል። ሰዎች ኃጢአት ሲሰሩ ዕድሜያቸው ያንሳል። በተለያየ ምክንያት ሰዎች አየር ላይ መንገድ ላይ ይቀራል እድሜያቸው መቀጠፍ ነገር አለ። እንደገናም ደግሞ በጽድቅ ጎዳና ጠዋት ማታ እራትን ለእግዚአብሔር የሰጡ በጸሎት የሚተጉ እነሱ ከሆኑ ደግሞ እድሜ እንደሚቀጥል ጸሎት ከነኝህም መረዳት መረድ ያስችላል። ስም እግዚአብሔር መጥራት በእግዚአብሔር ማመንና በእግዚአብሔር አለማመን መካከል በጽድቅ ጎዳና መጓዝና ከጽድቅ ውጪ መሆን እነህ በእድሜም ላይ የሚያመጡት ተጽዕኖ እንዳለ በዝርዝር የሚያስረዳ የመጽሐፍ ቅዱስ ክፍል ነው ማለት ነው። ከዚያ ጋር ተያይዞ ወበውቱ ሙቃሉ ከሆኑ በውስጥ በዲበ ምድር ሊያረቡ በውስተ ምድር ይላል። በምድር ላይ የሚኖሩ እነኛ ሁሉ ከፍጥረተ ዓለም ጀምሮ ወይም ከሰው ልጅ ጀምሮ እነኛ በምድር ላይ የሚኖሩት እነኚህ ሁሉ በዚህ በበደል ዓለም ተቀላቀሉ። ወሶበ ርእየ እግዚአብሔር ከመበዛ እከዮሙ ለሰብእ በዲበ ምድር፣ በምድር ላይ የሰዎች ኃጢአት እንደበዛ እግዚአብሔር ባየ ጊዜ ነው የሚለው ሁሉም አንድ ሆነው ወደ ኃጢአት መጥተዋልና። ወነስሐ እግዚአብሔር በእንተ ዘገብሮ ለእጓለ እመሕያው በዲበ ምድር፣ በምድር ላይ ሰውን በመፍጠሩ እግዚአብሔር ተጸጸተ ይላል። ይሄ ብዙ ጊዜ ጥያቄ ያስነሳል ተጸጸተ ማለት እግዚአብሔር የማያውቅ ሆኖ ነው አውቁ አይደለ የፈጠራቸው ይሄ እንደሚሆን ያውቅ የለ ምናምን የሚሉ ጥያቄዎች አሉ እንደዚህ አይነት አዎ ምክንያታዊ ጥያቄ ነው በእርግጥ ጥያቄው እግዚአብሔር ተጸጸተ የሚለው ሰው እንደወደቀ አይቶ ራራለት አዘነለት ማለት ነው እንጂ እግዚአብሔር የማያውቀው ምንም ነገር የለም እግዚአብሔር አይደለም ተፈጥረን የምንሰራውን በደልም ሆነ ጽድቅ አይደለም ቀርቶ አይምሯችን ገና ያላሰበው ወደፊት የሚያስበው ነገር ሁሉ ያውቃል አይደለም አይምሮ የሚያስበውንና ገና እያሰበ ያለውና ገና ወደፊት መጥቶ የሚያስበውን አይደለም ቀርቶ እግዚአብሔር እኛ ሳንፈጠር እግዚአብሔር ያውቀናል። ካለመኖር ወደ መኖር አንጥቶ የፈጠረውን ከእግዚአብሔር የሚሰወር አንዳች ነገር የለም። በልብ ያለም ማለትም ልብ ያመላለሰው ኩላሊት ያጨሰውን ሁሉ እግዚአብሔር ጠንቀቆ ያውቃል። አንድም ከእግዚአብሔር የሚደበቅ ምንም አይነት ነገር የለም፣ በፍጡራን ዘንድ ነቢዩ እንደተናገረው ሁሉ ስጡሕ ወክሱት ቅድመ አይንቲ ውለግዚያ መናፍርት እራሱ ትል እንደተናገረው በሃያላን ጌታ፣ በመላእክት ጌታ፣ በእግዚአብሔር ዘንድ ሁሉም የተደበቀ ነገር የለም። ክሱት ነው ይላል፣ ግልጥ ነው ይላል፣ የተደበቀ አንዳች ነገር የለም ይላል። ስለዚህ ሁሉን እግዚአብሔር ያውቃል። ግን ነሳሐ ወይም ተጸጸተ ሲል እንደው ሰዎች መውደቃቸውን አይቶ ራራላቸው፣ አዘነላቸው የሚለውን ነገር ለመግለጽ ነው ብሎ አባቶቻችን ይህን በትርጓሜ ያቀናሉ ማለት ነው። ወይም የእግዚአብሔር እዚ የደመሶለ ጓለም ያው ዘገበርኩም ገጸ ምድር በምድር ላይ ያለ የሰው ልጅ ሁሉ ከዚህ በኋላ አጠፋዋለሁ፣ ከገጸ ምድር አጠፋዋለሁ፣ በዚህ በኋላ አይኖርም ብሎ እግዚአብሔርም ይህንን ቃል እንደተናገረ የመጀመሪያው ክፍል ይህንን ይነግረናል ማለት ነው። ማለት ስናጠቃልለው የመጀመሪያውን ክፍል በዚህ ምድር ላይ ውሉደሰብ ወይም ደብር ቅዱስ የነበሩ ደቂቃ አዳም እንደገና ውሉ በምድር ላይ ያሉ ደቂቀ ቃየል ውሉደ እግዚአብሔር የሚባሉ ደግሞ ደቂቀ ሴት በደብር ቅዱስ ያሉ የእነሱን አነጻጥሮ እነኛኞቹ በእነኚህ በኃጢአቱ ዓለም ተስበው መጥተው አብረው መውደቃቸውና እግዚአብሔር መበደላቸው በምድር ላይ ሁሉም ተባብረው እግዚአብሔር በመበደላቸው እግዚአብሔር ደግሞ ተጸጸተ ወይም አዘነላቸው፣ ራራላቸው የሚለውን ነገር መግለጹን ይህንን ይነግረናል። ከዚያም ከዚህው ጋር ተያይዞ በዚህው ላይ ሲደመድመው ምን አደረገ በምድር ላይ ያሉ ሰዎችን ከዚህም በኋላ እነኚህን ሰዎች እደመስሳለሁ። ማለትም በእነሱ ምክንያት ከሰማይ በታች ከምድር ያለው ፍጥረት ሁሉ በምድር ላይ ይጠፋል፣ ከገጸ ምድር አጠፋለሁ ብሎ እግዚአብሔር ለኖህ ለባሪያው መናገሩን ነው። ክፍል ሁለት ከዚያው ጋ እያያዞ ክፍል ሁለትን ስንመለከተው ስለ ኖህ ነው የሚናገረው። ወኖህ ሰረከበ ምህረተ ወሳይለ በቅድመ እግዚአብሔር። ኖህ ግን ይላል፣ ያ ሁሉ በሆነበት ያ ሁሉ ትውልድ ባለበት ይህ በዳይ ትውልድ ባለበት እግዚአብሔርን ያማረረ ትውልድ ፈጣሪውን የማይፈራ ትውልድ በአምልኮ ተጣወት በተለያየ በዝሙት በሌላ የወደቀ ትውልድ ባለበት ውስጥ ኖህ የሚባል ሰው ደግሞ ለእግዚአብሔር ቀና የሆነ ብቸኛው ከዚያ መካከል፣ ከእንክርዳድ መካከል እንደ አንዲት ስንዴ ወይም ፈላ ውሃ ውስጥ ገብቶ ሳይቀቀል እንደወጣ ባቄላ ማለት ነው። በዚያ ውስጥ አንዳንድ ባቄላ እንደሚገኝ አንድ ኖህ ብቻውን በምድር ላይ በጽድቅ ጎዳና እየተጓዘ መገኘቱ። ኖህ ማለት ረፍት ማለት ነው። ትብሲት ማለት ነው። ደስታ ወይም እረፍት ናህ ማለት ነው። ስለዚህ ይሄ ኖህ መገኘቱንና እግዚአብሔርም ደግሞ ለእሱም ምሕረትና ይቅርታን ማድረጉን ይገልጻል። ከመዝውቱ ፍጥረቱ ለኖህ ወበሲ ጻዲቅ ጻዲቁቱ ወፍጹም በትውልዱ አስመረው ለእግዚአብሔር። በትውልዱም ሆነ በአገዛዙ በአረማመዱ በኑሮ ዘይቤው እግዚአብሔርን ያስደሰተ ትልቅ ሰው ጻዲቅም ሰው ነበረ። የእሱም ትውልድ እንደዚህ ነው፣ የኖህ ትውልድ ይልና የኖህን ትውልድ ደግሞ እዚህ ላይ ይዘረዝራል። ወወለደ ሰለስተ ደቂቀ እሉ እሙንቱ ሴም፣ ካም ወያፌት ሶስት ልጆችን ወለደ ይላል። እነሱም ደግሞ ሴም፣ ካም፣ ያፌት ይባላሉ የኖህ ልጆች ናቸው። እነኝ በምድር ላይ ያደጉ ሰው ደጋግ ሶስት ልጆችን ወለደ። የመጀመሪያው ሴም ይባላል። ሴም እጅግ መልካም የሆነ ሰው ነው። እግዚአብሔርን የሚወድ እንደውም ድንኳን ሁሉ ጥሎ ወደፊት የሚተርከው ድንኳን ሁሉ ጥሎ መስዋዕት ማቅረብ የጀመረ በእግዚአብሔር በፈጣሪ ዘንድ የተወደደ ትውልድ ነው። ሁለተኛው ደግሞ ሴም ካም የሚባለው ነው። ካም የሚባለው ደግሞ የኖህ ሁለተኛ ልጅ ነው። ከሴም ቀጥሎ የተወለደ ሁለተኛ ልጅ። ሶስተኛው ደግሞ ያፌት ይባላል። እነኝህ ሁሉ ሶስቱ የኖህ ልጆች ናቸውና ኖህ እነኝህን ልጆቹን በምድር ላይ ማግኘቱን ነው። እነኝህን ከወለደ በኋላ ወማሰነት ምድር በቅድመ እግዚአብሔር ወመላት አመፃ ኃጢአት በምድር ላይ ሞልቷልና እስከ ጽንፈ ሰማይ የደረሰ ማለትም ቅድመ እግዚአብሔር አስጸያፊ ሆኖ የቀረበ ኃጢአት በምድር ላይ ደርሷልና ምድርም ለመጥፋት ደረሰች። ወርያ እግዚአብሔር ለምድር ከመማሰን ወከመ አማሰኑ ፍኖቶ በዲ በምድር ሁሉ ዘስጋ በምድር ላይ ያለ ስጋ ለባሽ ሁሉ መንገዱን እንዲያበላሽ ወይም ጥፋት እንዳመጣ በራሱ ላይ በበደሉ ምክንያት ጥፋት እንዲመጣበት እግዚአብሔር ይህንን አወቀ። ባወቀ ጊዜ ወይ ሎ እግዚአብሔር አምላክ ሁለ ነው ጊዜ ሁለ ጓለቢያው በጽሐ እነሆ በምድር ላይ ያለ የሰው ልጅ ይሄ ኃጢአተኛ ትውልድ የሚጠፋበት ጊዜ ደረሰ። ለኖህ ነው እግዚአብሔር ያለው። ደረሰ አምላኩ ለኖህ ጊዜ ሁሉ እግዚአብሔር ወመላ አመፃ ዲበ ምድር ምን ሆሙ ናሁ አነ ደመስሶሙ ለጓለ ሕያው በምድር ላይ ያለ ሰውን ደመስሰው አለው፣ አጠፋው አለው። እሱም ብቻ አይደለም በምድር ላይ ያለ ሁሉንም ነገር አጠፋለው። ወግበር ለከ ታቦተ እንተ ዕፅ አንተ ግን የምትድንበትን ቤት ስራ ግበር ታቦተ በዘተ ድህን የምትድንበትን ቤት ስራ ብሎ እግዚአብሔር ለኖህ መናገሩ። ይኸው ቤት የሚለው መጽሐፍ ቅዱሱ ያው መርከብ የሚለው ነው። እሱን ስራ አንተ የምትድንበትን ብሎ ለእግዚአብሔር ነገረው። ወገብረ ኖህ በከማ አዘዙ እግዚአብሔር እግዚአብሔር እንዲያዘዘው ደግሞ ኖህም ሰራ። መስኮቶችንም አዘጋጀ ይላል። ሶስት መስኮቶችን እንዲያዘጋጀ በቅዱስ መጽሐፍ ላይ ተጽፏል። ከዚያ ናሁ አነ አመጽእ ማያይህ በዲበ በምድር በምድር ላይ ከዚህ በኋላ እኔ ፍል ውሃ አመጣለሁ። ዋዘን አርባ መዓልተ ወአርባ ሌሊተ አርባ መዓልት አርባ ሌሊትም አዘንብ አለው። ስለዚህ አንተ መርከብ ሥራ ብሎ ለኖህ እንደነገረው በትርጓሜ ሊቃውንት መርከብ መስራትን አልችልም፣ ማን ይሰራልኛል? እንጨትስ ከየት ይገኛል? በምድር ላይ ውሃ የሚሞላ ከሆነ ብሎ እግዚአብሔር እንደጠየቀ፣ እግዚአብሔርም ደግሞ ሱሪኤል የሚባል መልአክ እሱን አዞለት ቀሊላ ንጾ መላእክት ከገነት እያመጡ መርከብ እንደሰሩለት ወይም እሱ እንዲሰራ እንጨጸው እንዲያመጡለትና እንደረዱት ይህን እንደሰራ በዝርዝር ይነግረናል። በምድር ላይ ያለውን ሥጋ ለባሽ ሁሉ አጠፋለሁ ካለ በኋላ እግዚአብሔር ዋቀጉም ኪዳኔ ምስሌከ ወተበው አንተ ወብሲተከ ወደቂቅከ ወአንስተ ደቂቅከ ምስሌከ ልጆችህ፣ ሚስትህ፣ የልጆችህ ሚስቶች በአንድ ላይ ሆናችሁ ከአንተ ጋር ወደ መርከብ ትገባላችኋላችሁ። እንግዲህ ያው በመጽሐፍ ቅዱስ እንደምንመለከተው በኖህ ዘመን በምድር ላይ ያለ የሰው ልጅ ብቻ ሳይሆን እንስሳቱም አራዊቱም እንደጠፉ ይታወቃል። ነገር ግን እግዚአብሔር ደግሞ ከነጊ መካከል ስምንት ነፍሳትን አተረፈ። ወአትረፈ ሰማኒተ ነፍሳተ፣ ስምንት ነፍሳትን አተረፈ ይላል መጽሐፍ ቅዱስ። ስምንት የተባሉት እነማን ናቸው ከተባለ አንደኛ ኖህ ነው። ሁለተኛ ደግሞ አምዛራ የምትባል የኖህ ሚስት ናት። በሶስተኛ ደረጃ ሶስቱ ልጆቹ ናቸው። ሴም፣ ካም፣ ያፌት ናቸው። በአራተኛ ደረጃ እንደገና የሴም የካም ያፌት ሶስት ሚስቶች አሉ። እነኚህ አጠቃላይ ኖህ ከነ ሚስቱ ሶስቱ ልጆቹ ከነ ሶስት ሚስቶቻቸው ስምንት ይሆናሉ ማለት ነው። በሰው ደረጃ ወደ መርከብ ገብተው የተረፉት እነኚህ ሶስቱ እንደሆኑ ይዘት ትገባልህ አለው እምነህ ሁሉ እንስሳ ዋራው ይተገዳል። ደግሞም ከእንስሳቱም ከአራዊቱም እጀት ትገባለህ ብሎታል። የሚገርም ነው። ከሚበላውም ከማይበላውም ከሚበላው ሰባት ሰባት ነው ያለው። ከማይበሉት ደግሞ ሁለት ሁለት እያደረግት ነው። ያ ዘር ለማትረፍ ነው። ከሚበሉ ግን ሰባት ያደረገበት ዋናው ምክንያቱ እነኛ የሚበሉ ስለሆነ ሲዋለዱ እየረቡ ሲመጡ እነኛ ደግሞ እያረደ የሚበላው ለአንክሮ ብቻ ሳይሆን ለተዘክሮ የተሰጡ ስለሆነ እነኛን ነው። ሌላው እነኛኞቹ ሁለት ሁለት የተባለው ከአራዊቱ እነኛ ግን ለዘር ብቻ እንዲተርፉ በኋላ በምድር ላይ እንዲበዙ ስለሆነ በዚህ መንገድ ኖህ ከነጊህን ሁሉ ይዞ ወደ መርከብ መውጣቱን ነው። ወደ መርከብ ከወጣ በኋላ በመርከብ ላይ ሆኖ እግዚአብሔር ማመስገኑ መሥዋዕት ያቀርብ ነበረ። ኖህ መሥዋዕት የት ያቀርብ ነበረ? ያዳም አጽም ነበረ። ያዳምን አጽም በሳጥን አድርጎ አብሮ መርከብ ላይ ይዞ ወጥቷል። ምክንያቱም ያዳም አጽም እስከ ኖህ እስከ መልከጼ ድረስ አልተቀበረም ነበረ። እንግዲህ በሊቃውንት አባቶቻችን በትርጓሜ በኦሪቱ አስተምሮ እስከ መልከ ጼዴቅ ካህኑ ድረስ የአዳም አጽም ከሞተ ጀምሮ አልተቀበረም። እስከ መልከ ጼዴቅ ያለ የአዳም ዘር ሁሉ የአዳምን አጽም በሳጥን አስቀምጦ ጽላት ስላልነበረ እንደ ጽላት አድርገው መሥዋዕት በሚያቀርቡ ጊዜ በዚያ ላይ አድርገው ይማጸኑ፣ ጸሎት ያደርጉ፣ መሥዋዕት ያቀርቡ እንደነበረ ይተረጉማሉ፣ ያስተምራሉ። ቋሚ ትምህርታቸው ነው። ስለዚህ ከዚህ ጋር ተያይዞ የኖህን ወደ ኖህ በመርከብ በሚኖርበት ጊዜ ያው በቤተ ክርስቲያን አስተምሮ በትርጓሜ ሊቃውንት እንዲያስቀምጡት የአዳምን አጽም ይዞ እንደገባ ነው። ዛሬ ቤተ ክርስቲያን የኖህ መርከብ ምሳሌ እንደሆነች፣ የቤታችንም ምሳሌ ናት። ብዙ ትርጉም አለው ባህተታው ማለት ነው። ግን መሰረታዊ ነገሩን ስንመለከተው ኦሪት ጥናት ስለሆነ እያጠናን ያለ ነው። በኦሪት ትርጓሜ ላይ አዳም ከሞተ ጀምሮ እስከ መልከጼዴቅ ካህኑ እስከነ አብርሃም ዘመን ድረስ አልተቀበረም ነበረ። ምክንያቱ ደግሞ ለምን ምን ይሆናል ሳይቀበር ለምን ኖረ ቢሉ አዳምን አጽሙን እንደ ጽላት አድርገው በሳጥን አስቀምጠው መስዋዕት ያቀርቡበትና እግዚአብሔር ጋር ይማጸኑበት ነበረ። እንደዚያ ቆይቶ እስከ ኖህ ድረስ ሲመጣ ያው በምድር ላይ መስዋዕት ማቅረብ ስለማይቻል ፍል ውሃ ስለተቆጣጠረው መርከቡን ሰርቶ ኖህ በአራራት ተራራ ላይ በሚኖርበት ጊዜ በመርከቡ ውስጥ የአዳምን አጽም እስከ ሳጥኑ ድረስ ይዞ ገብቷል። እንግዲህ ዛሬ ቤተክርስቲያን እንደምትሰራው መቅደስ፣ ቅዱስ ቅኔ፣ ማህሌት ነው። ለዚያውም ደግሞ የየራሱ የሴቶች፣ የወንዶች፣ የካህናት ተብሎ ተከፋፍሎ እንደሚቀመጥ ወንዶች በግራ ሴቶች በቀኝ በኩል እንደገና ደግሞ ካህናት ደግሞ በመቅደሱ በመካከል ላይ እንደሚኖሩ ኖህ የአዳምን አጽም ይዞ መስዋዕት እያቀረበ በመካከል ላይ በመርከብ ተቀምጧል። በመርከብ በዚያ ተቀምጦ እግዚአብሔርን ያመሰግን እንደነበረና መስዋዕት ያቀርብ እንደነበረ በዝርዝር የሚያስረዳን የመጽሐፍ ክፍል ነው። እሱም ብሎታል ወአንተሰ ንሣእ ለከ ነኩሉ መባይልት የሚበላውን ለራሱ የሚሆነውን ይዘግባ ብሎት ቅድም እንዳል ነው። ከእንስሳቱም ከአራዊቱም ይዞ ገብታሉ። ወገብረ ኖህ በከማዘዙ እግዚአብሔር አምላኩ እግዚአብሔር አምላኩ እንዳዘዘው ኖህም ይህንን አደረገ። ከዚያ በኋላ ኖህና እንስሳት አራዊቱን ለዘር ይዞ በመርከብ ላይ መኖሩን በሰፊው በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ ስድስት እንደሆነ በዝርዝር ያስረዳናል ማለት ነው። የመከረን የገሰጠን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።